እነ ጀዋር መሐመድ በቡራቡሬው ዩኒፎርም ያልተሳካላቸውን የፖለቲካ ትግል በነጩ ጋውን ተከልለው ለማሳካት እየተፍጨረጨሩ ነው። ጥያቄያችሁን ከፖለቲከኞች ጣልቃ ገብነት ጠብቁት። ጀዋርኛ መንግስት ሳይገለብጥም ጀዋርኛ ጥያቄ አያስመልስም። ካልጸጸትም መጽሐፍ ሽያጭ ዘመቻ የተለየ ውጤት አይገኝበትም። ጀዋር መሐመድ አይደለም ውጭ አገር ቁጭ ብሎ ጥያቄ ሊመልስ ቤተ መንግስት ቢገባ ጥያቄያችሁን ያመልስላችሁ። ጃዋር መሐመድ የእናንተን ጥያቄ ምላሽ እንዳያገኝ የእሱን ሀሳብ ግን ምላሽ እንዲያገኝ በሚያደርግ መንገድ ውስጥ የተጠቀመበት ነው። እንዴት እንደሚመቱት፣ እንዴት እንደሚያስመቱት፣ እንዴት እሱን ለመጣል እንደሚጠቀሙበትና እንደሚጠቀሙበት ብቻ ነው የሚያስቡ። በእነዚህ ምስኪን የሀገሬ ሐኪሞች አጀንዳ ተጠቅሞ ለማራገኝ ሞክረው አካል ይታወቃል። ከጋውኑ በታች ሬንጀር የለበሰ ኃይል ትክክል አይሆንም። ደግሞ ይጨመርላቸው፣ ይጨመርላቸው ሀገር በሚቀማ ትውልድ በሚቀማ ሀገር በሚያንቆታኩት ሀገር በሚያሳጣ ባንዲራ በሚያዋርድ የፖለቲካ ሸቀጥ ውስጥ ግን ጥያቄ መጠቀሚያ ሲሆን ኖ ማለት አለብን። በሳር ቤት አፍሪካ ሕብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺ ብር ብቻ ባለሁለት መኝታ 53 ሚሊዮን ብር ባለሶስት መኝታ 6.8 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘንልዎት መጥተናል። ከስምንት ወር በፊት እዛው ሳር ቤት በካሬ 570 ብር የሸጥናቸው ሳይቶቻችን ከዚህ ወደ እዚህ አድርሰናቸዋል። ብልሆች መልካም አጋጣሚዎችን የሚጠቀሙ ናቸውና ለተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ሰላም ጤና ይስጥልን ውድ ዮሐንስ ኮርነር ቤተሰቦቻችን እንዴት አላችሁ አላችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥቷል። ዛሬም በቆይታችን እጅግ በርካታ ጠንከር ያሉ ጉዳዮችን እናነሳለን። ዮሐንስ ኮርነር ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እጅግ በጣም በአጭር ጊዜ ውስጥ እጅግ በጣም በጥቂት ጊዜ ውስጥ አስራ አምስት ሺህ ቋሚ ቤተሰቦችና ሰብስክራይበሮች መድረሳችንን ስንገልጽ በታላቅ ደስታ ነው። በጣም በጣም ደስ ብሎኛል። በጣም በጣም ደስ ያለኝ አስራ አምስት ሺህ ቋሚ ሰብስክራይበሮችን ማግኘት ችለናል። ገና እንብዛለን። ከመብዛትና ከመብዛት ውጪ ምንም አማራጭ የለንም። አሁንም ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ግን ከዜሮ ስንነሳ አብራችሁ ለነበራችሁ፣ ከዜሮ ስንጀምር ላመናችሁብን፣ ከዜሮ ስንነሳ እህብላችሁ ጆሯችሁን ለሰጣችሁኝ ለውድ ቤተሰቦች የለናንተ እጅግ ታላቅ ክብር አለኝ። እንቀጥላለን ወይ ደግሞ እንቀጥላለን ብሏል ያ ሰውዬ ከዛ ውጭ አማራጭ የለንም ነው ምላችሁ። ዛሬም በቆይታችን የተለያዩ ጉዳዮችን እናነሳለን። አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ሊጽፍ እያሰበ ነው። እሱን ደብዳቤ እንመለከተዋለን። ጀነራል አሉሽ አሉሽ፣ ጀዋር መሐመድ በወታደር መለዮ ተከልሎ ያላሳከውን የፖለቲካ ሀሳብ የዶክተሮች ጋውን ለብሶ ለማሳካት እንዘጭ እምቦጭ እያለ መጥቷል። በጃዋርኛ መንግስት አይገለበጥም ብያችሁ ነበር። አሁንም በጃዋርኛ ደመወዝ አይጨምርም ብለን እንነጋገራለን። በውስጥ የጃዋር የዋትሳፕ ቁጥሮች ላይ የሚመላለሱ ጉዳዮች ምንድን ናቸው? ሰሞነኛው የፖለቲካ ግለታችንስ ስ ወዴት ያመራል የሚለውን እንመለከታለን። እንግዲህ ባለፉት ሶስትና ሁለት ቀናት አንስቶ በኢትዮጵያ የሚገኙ የጤና ባለሙያዎች ሁሉንም እያልኩ አይደለም፣ በኢትዮጵያ የሚገኙ የጤና ባለሙያዎች የስራ ማቆም አድማ ሊያደርጉ ነው። ለምን? ከደሞዝ ጭማሪ ጋር በተያያዘ የሚል ጉዳይ ተነስቶ በጣም ውክቢያ በስቷል። በጣም ኩቢያ በሷል። ወደ ዛሬው አበይት ጉዳይ በጣም ዘልቄ ከመግባቴ በፊት ግን የዛሬ አምስት ዓመት የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድ አሊ ከጤና ባለሙያዎች ጋር በነበራቸው ውይይት ይሁ መሰል ጥያቄ ቀርቦላቸው ተከታዩን ምላሽ ሰጥተዋል። ኦቨርናይት የምንጠብቃቸውን ነገሮች ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር ብንጨምር ዘጠኝ ሺህ ሚራ ሰውዬ እንዴ በጣም ብንጨምር አምስት ደመወዝ ይጨምራል። ትርጉም የለውም። ስለመጨመር አሁን ይጨምራል አይጨመርም ብሎ መናገር የዘይትና እና የምናምን ዋጋ ለመጨመር ካልሆነ መስተጋር ዋጋ የለውም። ምክንያቱም ምን ያክል ነው ማድረግ የምንችለው የምታውቁት ስለሆነ ነው። እንደሰማችሁት ነው። ደመወዝ ቢጨምር ምን ያህል ይጨምራል? አሁን እየተነሳ እየጨሰ ያለው አቧራስ ከፍየሏ በላይ አልሆነም ወይ? አንድ ነገር ላይ ይሰመርበት። እኔ ለሀገሬ ሐኪሞች ለሀገሬ ወታደሮችና ለሀገሬ መምህራን ትልቅ ክብር አለኝ። ከማንም የተሻለ ክፍያ ቢያገኙ ከማንም የተሻለ የተተዳደለ ህይወት ቢኖሩ ለሚሰጡን አገልግሎት ይመጥናቸዋል ብዬ አላምንም። ይሄ የትኛውም ላግዠሪ ህይወት ቢሰጣቸው በቃ እኔ ደስ ነው የሚለኝ አንሊሚትድ ሌግዠሪ ላይፍ ቢኖሩ። ግን ሀገሬ ኢትዮጵያ ያንን ማድረግ ትችላለች ወይ? ቤዚክ ጥያቄ እሱ። መሰረታዊው ጥያቄ እሱ። አሁን ሐኪሞች ያነሱት ጥያቄ ምንም አይነት የትክክለኝነት ስህተት ላይኖርበት ይችላል። ምንም አይነት የሐሳብ ችግር ላይኖርበት ይችላል፣ ግን ነገሩ የተሰራጨበት ያለው መንገድ ፍጹም ስሁት ነው። ለሌላ የፖለቲካ ዓላማ ማስፈጸሚያ ውሏል። እነ ጃዋር መሐመድ በቡራቡሬው ዩኒፎርም ያልተሳካላቸውን የፖለቲካ ትግል በነጩ ጋውን ተከልለው ለማሳካት እየተፍጨረጨሩ ነው። ጃዋር መሐመድ ካዋጣው አይደለም የሐኪሞችን አጀንዳ፣ የትኛውንም ጉዳይ ለፖለቲካ ሽያጭ ያቀርባል። አራት ኪሎ ያስገባል ካሉት ጀዋር ገላውን ይሸጣል። አይደለም የናንተን አጀንዳ፣ ጉዳዩ አይደለም ጉዳዩ አይደለም። ግን ጀዋርኛ የሐኪሞችን ጥያቄ አይመልስም። ጀዋርኛ ደመወዝ አይሆንም። ይልቁንስ ጀዋር መሐመድ ባለፉት ሶስት ወራት ወይም አራት ወራት በንቃት ምን አድርጓል? የመምህራን አጀንዳ ለመጠቀም ሞክሯል፣ አልተሳካም። ቡርቴ መጣች፣ ውሃ ጠጡ አለችንና ሄደች፣ አከሰረቻቸው። ቡርቴ ውሃ ጠጡ ብላን ነው ላሽ አለችን። ምንም እንትና ላለችው ቡርቴ ችግር ፈጥራ ላሽ አለች። የቡርቴ አጀንዳ ከሰረ። የህግ ባለሙያዎች ጥያቄ፣ የመምህራን ጥያቄ፣ ምናምን ምናምን የሚል ጩኸት መጣ። ወዳጄ ጥያቄያችሁን ከፖለቲከኞች ጣልቃ ገብነት ጠብቁት። በጣም ትልቅ ውለታ ውላት ትውሉናላችሁ በሀገራችሁን ውስጥ። አዎ ለሱ በጣም ትልቅ ክብር አለኝ። በውለታችሁ ተከልለው ሀገር ለሚያፈርሱ ሰዎች መጠቀሚያ ስትሆኑ ግን ዝም ብለን አናይም፣ ዝም ብለን አናይም። መንግስት የደሞዝ ጥያቄያችሁን ቢመልስ ኢትዮጵያ በዚህ ሰዓት ልትጨምር የምትችለው የደሞዝ ጭማሪ ስንት ሊሆን ይችላል? ቅድም አሳይቻችኋለሁ። ግፋ ቢል ከአንድ ሺህ ብር አይበልጥም። እኔ በጣም በእርግጠኝነት መናገር ይችላሉ። ምክንያቱም የመንግስትን አሰራር እናውቀዋለን። የመንግስትን ያከፋፈል ስርዓት እናውቀዋለን እናውቀዋለን። እሱን ስርዓት አሁን እነ ጀዋር በያዙት መንገድ መለወጥ አይቻልም። አይቻልም። ጀዋር መሐመድ ሰሞኑን ጥንክር ያለ የዙም ስብሰባ ጥንክር ያለ የዋሳብ ስብሰባ ከጤና ባለሙያዎች ጋር ሲያደርግ ነበር። ወደዳችሁም ጠላችሁም፣ ትግላችሁ ተጠልፏል ወይ ደግሞ ጥያቄያችሁ ተጠልፏል። ትግል ትግል ፈንግል ጃዋር መሀመድ ትግል በመጥለፍ በጣም የኖረበት ነው። ትግል በማበላሸት፣ ጥያቄ ባለማስመለስ፣ ፈተና ሰርቆ ሲያኮራርጅ የኖረው ሀገር የኖረ ሰውዬ ዛሬ እንትን ምናምን ሙድ ሲስን ስናየው ገረመኝ። እኔ ጥያቄው ፖለቲካ እንዳይሆን በጣም ሞክሬያለሁ። መልስ እንዲሰጥ የተሻለ ህይወት እንዲያገኙ በጣም ተመኝቻለሁ። በግሌ ብጠይቅ በቀን በቀን ውሎ ውስጥ አብረውኝ ያሉ ሰዎች ይሄን ሊመሰክሩ ይችላሉ። ደጋግም ያነሳለሁ። እኔ የመምህራን ጥቅም፣ የዶክተሮች ጥቅም፣ ይሄ ልቤ የሚያምነው ጉዳይ ነው። ማንም አያስለውጠኝም። በትክክለኛው መንገድ ይሄ ጥያቄያቸው ቢመለስላቸው ከእኔ በላይ ደስተኛ አይኖርም። ግን ወደዱም ጠሉም የእነሱ ጥያቄ እንደ ኮንዲትነት አገልግሎ እነ ጀዋር መሐመድ ሾልከውበታል። ነገርኩ። ጀዋርኛ መንግስት ሳይገለብጥም ጀዋርኛ ጥያቄ አያስመልስም። ካልጸጸትም መጽሐፍ ሽያጭ ዘመቻ የተለየ ውጤት አይገኝበትም። አሁን ከሺናሻም ከምንም ከእንትንም ከንትንም ጮኸ፣ ከመቀሌ እስከ ባሌ አልቀሰ ምናምን የሆነ ሰሞን አጀንዳ ያደርግሃል፣ ይረሳል። ጃዋር መሐመድ አይደለም ውጭ ሀገር ቁጭ ብሎ ጥያቄ ሊመልስ ቤተ መንግስት ቢገባ ጥያቄያችሁን ያመልስላችሁ ላይክ ከመሰብሰቢያነት አጀንዳነት ውጪ ሌላ ጥቅም አይኖረው። ምን አስበዋል እነኚህ ሰዎች? የሐኪሞች አመፅ፣ የተማሪዎች አመፅ፣ የምኖች አመፅ፣ ይሄ እኮ በቃ ተበላበት ተበላበት ነፍሴ። ይታወቃል እኮ በደንብ ይታወቃል በደንብ ተብጠርጥሮ ይታያል። ይህ ኡጋንዳ ለግሩፕ ፋይቭ ፕሮሰስ የተቀመጠ በሙሉ ደግሞ አያውቅም፣ እንዴት አጀንዳ መጥለፍ እንዳለበት ወጥቶ ምን ይልላል? የሐኪሞች መፅ የመምህራን መፅ የጁቬሮች መፅ የእንትኖች መፅ። ወንድሜ እሳት ነው የሚበላ። ረፍ አያዋጣም። አንተ ደስካይ ኦፍ አፍሪካን ያለ ነው። ይሄን መርሳት የለብህም። እኔ ለሐኪሞች አንድ መክረው ምክር ጥርስ ምን ቢስል ጥርስ ምን ሻርፕ ቢሆን ጥርስ ምን የሰላ ቢሆን ውሃ አይነክስም። እቺን አትርሷት። ምን የተሞረደ ጥርስ ቢኖረ ውሃ አትነክስበት። ምን የሰላ ጥርስ ቢኖር ውሃ አትነክስበት። ይቺ አደገኛ ሴራ አላት። በዚህ መጠቀሚያ ከመሆን ተቆጠቡ። አያወጣም አያዋጣም። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64 ሺህ ብር ብቻ፣ ባለ ሁለት መኝታ 53 ሚሊዮን ብር፣ ባለ ሶስት መኝታ 68 ሚሊዮን ብር በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40 ፐርሰንት ልዩ ቅናሽ ጋር ይዘንሎት መጥተናል። ከስምንት ወር በፊት እዛው ሳር ቤት በካሬ 57 ሺህ ብር የሸጥናቸው ሳይቶቻችን ከዚህ ወደዚህ አድርሰናቸዋል። ብሎዎች መልካም አጋጣሚዎችን የሚጠቀሙ ናቸውና ከተወሰነ ቀናት ብቻ በሚቆየው ቅናሻችን ላይ ፈጥነው ይጠቀሙ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ያግኙን። ጃዋር መሐመድ የእናንተን ጥያቄ ምላሽ እንዳያገኝ የእሱን ሀሳብ ግን ምላሽ እንዳያገኝ በሚያደርግ መንገድ ውስጥ የተጠቀመበት ነው። ምንም ጉዳይ አይደላችሁም፣ እመኑ ዛሬ ቤተ መንግስት አብይን አስወጥተን ጀዋርን ብናስገባው ነገ ጠዋት የሚረሳው የእናንተን የደመወዝ ጥያቄ ነው። ትዝ አትሉትም። አሁን እዚህ መጥቶ ቤት እየነዱ ጂፕላስትር እየኖሩ ምናምን ብሎ ሲያለቃቀስ እውነት እንዳይመስል እና እሱ ለጀነት ነው እንደ የሚታገለው አንተ ለጀና ነው ወይ የምትታገለው በልና ጠይቀው። መጀመሪያ ከአብይ አፍዛ ደንግዝ ንቃ። እነኚህ ሰዎች ምንም አጀንዳ ብታመጡላቸው በዚህ ሰዓት አብይን ለመግረፊያነት ነው ይዘው ይመጡት። ሌላ ምንም አይደለም። እንዴት እንደሚመቱት እንዴት እንደሚያስመቱት፣ እንዴት እሱን ለመጣል እንደሚጠቀሙበትና እንደሚጠቀሙበት ብቻ ነው የሚያስቡት። ሀገሪቷ ደህንነት መስሪያ ቤት አላት። እያንዳንዱ የስልክ ልውውጥ ይታወቃል። በእነዚህ ምስኪን የሀገሬ ሐኪሞች አጀንዳ ተጠቅሞ ለማራገብ ሞክረው አካል ይታወቃል። ከጋውኑ በታች ሬንጀር የለበሰ ኃይል ትክክል አይሆንም። ደሞዝ ይጨመርላቸው። አዎ ይጨመርላቸው። ሀገር በሚቀማ ትውልድ በሚቀማ ሀገር በሚያንኮታኩት ሀገር በሚያሳጣ ባንዲራ በሚያዋርድ የፖለቲካ ሸቀጥ ውስጥ ግን ጥያቄ መጠቀሚያ ሲሆን ኖ ማለት አለብ። ያ አካል አይደለም፣ መልስ አታገኝም። ይሄ እዚህ ጋር ፖለቲካል ኮረክትነስ ምናምን ምናምን የሚባል ድራማ አያስፈልግም። ጥያቄው ተጠልፏል፣ ተጠልፏል፣ ይረሳል። ስራ ብታቆም ባታቆም ጉዳዩ አይደለም። ጃዋር መሀመድ የሐኪሞች አመፅ ለውጥ እንደማያመጣ ከገባው አንተን ቤት ቁጭ አርጎ አሳድሞ ቤት ቁጭ አርጎ የሌላ ሰዎች አመፅን ለመቀስቀስ ነው። ይሞክረው፣ አያዋጣም። መንፈቅ አልሞላውም። የመምህራን ትግል የሚባል ጩኸት ከሰማን አመት አልሞላውም። በሌላውኞቹ ጋውን ለባሾች ተከልለው መለዮ ለብሰው መምጣት ሲሞክሩ ቢሳካለትና ቢሆንለት ወታደሩንም ለእንዲህ አይነት አመፅ ይጠራል። ትላንት አልሰማችሁትም እንዴ? እዛ ሚዲያ ላይ ቁጭሉ ሲተረትር ወታደር እኮ ጥያቄው የሚጠይቀው በቃታ ነው አለ። የኢትዮጵያ ወታደር ለእንዳንተ አይነቱ ጀነራል አሉሽ አሉሽ መሳሪያ ያነሳ ሀገሩን ያውቃል፣ ባንዲራ ያውቃል፣ ክብር ያውቃል፣ ሰቨርኒት ያውቃል። እነዚህ ርካሽ እኔ ነገርኩ። ጃዋር መሀመድ አይደለም ያንተን ጥያቄ ለአራት ኪሎ ገላውን ይሸጣል። እመነኝ። እንደምታስበው አብዶኛ አይደለም። ከአወዳይ ከአወዳይ እስከ ብሉ ሌብል ነው። ሌላ ነገር የለም። ትግሉ ሌላ ጨዋታ የለውም። ሌላ ጨዋታ የለውም። በጣም ቀላል ነው እኮ አሁን እንዲህ ከማለት የዶክተሮችን ፎቶ ሰብስቤ መጥቼ ጥያቄያችሁ ስማቸው ብል በጣም ኖርማል። በጣም ቀላል ነው ጃዋር እንትን ስለሚል አሁን እኛ የሆነ ጥቅም ስለምናገኝ ይመስላችሁ ሰዎች ቤሳ ቤስ ቲኒ ጥቅምን አንድ ሳላገኝም እንዴ ማለት ሞራል ጀዋር መሀመድ የለውም። ያ ቃል የበላትን ያ ቃል የሰራትን ለምን እንዳኮረፈም ያውቃል። የእሱ ገንዘብ ማስመለሻ፣ የእሱ ቤት ማስመለሻ፣ የእሱ ህንፃ ማስመለሻ ሊያደረግ ነው። ሌላ ጥቅም የለውም። ለእናት ኑር፣ ለዳእናት ኑር። ይህንን ርካሽ ሰውየቶ እንዲህ ስንል የሆነ ጥቅም አግኝተን ምናና ይመስላል። አለም ምን ዮሀንስ ከፈልኩት የሚል አንጣ ያመንኩባትን ተናግሬ የመሸበት አድራለሁ። ያሰብኳትን ተናግሬ የመሸበት አድራለሁ። እውነት ተናግሮ ደግሞ የመሸበት የሚያድር የለም፣ በብርሃን አድራለሁ። ለየትኛውም ጥቅሜ ብያ አይደለም ይህንን እምልህ። እጄም ንጹሕ ነው። የእጄ ንጹሕ ነው። አይታ እጄንም ልቤንም ንጹሕ አድርጌ ነው የምሰራው ብሎ አላ ብያ እምልህ እጄንም ልቤንም አንፅቼ ነው የምሰራው ቄትም አታመጣም። ስለአመንኩበት ነው ይህን የምነግርህ ለእናትህ ኑር፣ ለድሃ እናትህ ኑር። ጠያቄ ተጠልፏል። ከጋውን በታች ሀገር ለማፍረስ የሚሰሩ ሰዎች አሉ። አለቅ ሌላ ነገር የለም። እና እነጀዌ ትንሽ ጠቅስ ዳረጋቸው ነው። እና ጠዋቸው ጠብቁ። ሌላ አጀንዳ ያመጣል ምንም ትርፍ እንደማያመጣ ሲገባው። አሁን በተያዘው መንገድ ግን ጥያቄያችሁ አይመለስም። ይሄንን በደንብ እርግጠኛ የመናገር ይችላል። ምክንያቱም መንግስትን እልህ ውስጥ የሚያስገባ በዚህ መንገድ ጥያቄ መመለስ ይቻላል እንዴ? የሚል ሜንታሊቲ እንዲፈጠር የሚያደርግ ነው። ስለዚ አዋጭ አይደለም ማለት ነው፣ አይመለስም ማለት ነው። ይሄን ኮንስፓይሬሲ መስራት የማይችል የጤና ባለሙያ ያለ ብዬ አላስብም አላስብም። እንደዛ ነው። ወደ ሁለተኛው ርዕሰ ጉዳያችን እናልፋለን። አምንስቲ እኔ እኮ ይሄ የአብይ አፍዝ አደንግዝ ግን ከነጭ እስከ ጥቁር ወያኔ እንደዚህ አርጎን ያደነዘዛቸው ከነጮቹ እስከ ጥቁሮቹ ወያኔዎች ደንዝዘዋል። ምን ነክቷቸው ነው? ጠቅላይ ሚኒስትሩ ጋር ደብዳቤ ለመጻፍ አመንስት ያሰበው ከኮሪደር ልማት ጋር ተያይዞ ነው። ወቸው ጉድ! እሺ፣ እነኚህ ሰዎች እህ የሚላቸው ሰው ቢያገኙ ዛሬ አትብሉ፣ ከነገ ወዲያም አትብሉ፣ ከነገ ወዲያ ወዲያም አትብሉ ሊሉን ይችላሉ። ጠዋት ይህንን ብሉ ለኒቱሬሽን አሪፍ አይደለም። ምሳሌ ይህን እንድገም ለኒቱሬሽን ይጠቅማል የሚል ትግልም ይዘው ሊመጡ ይችላሉ። ምን አርጉ ነው የምትሉን? የአራት ኪሎ መንግስትን የሚገርፉበት ዱላ አለቀባቸውና አሁን ከኮሪደር ልማት የካሳ ክፍያ ጋር ተያይዞ አምነስቲ ኢንተርናሽናል መጣሁ መጣሁ እያለ ነው። ኧረ እንዴት ሊያደርጋቸው ነው ነኝ ሰዎች እንዴት ሊያደርጋቸው ነው? ምን ይሻላል? ምን ትላላችሁ? አምነስቲ ኢንተርናሽናል በወያኔው ድንዛዜና በወያኔዋ በወያኔያዊው በሽታ ወቅትና በወያኔያዊው ህመም ጊዜ በጣም በርካታ ለቅሶች፣ በጣም በርካታ እንባዎች ነበሩት ይኛ አልሆን አሉት። የአራት ኪሎን መንግስት ገረፈ ገረፈ ገረፈ ገረፈ ገረፈ ባሉት አለንጋዎች ሁሉ ደበደበደበደበደበደበደበደበና አልሳካ ያለው በስተመጨረሻ ይህንን ሆኖ መጣ። ይህንን ሆኖ መጣ ጊዜ ኢትዮጵያዊ መሆን ባለብን ጉዳዮች ላይ ኢትዮጵያዊ እንሆን ስንን የኖርነው ይህንን ነው እንግዲህ ይሄ ስላቅ ነው። ታውቃለህ? ከዚህ በላይ ስላቃል ለጠቅላይ ሚኒስትሩ ደብዳቤ እንጻፍ የኮሪደር ልማትን እንትን እንዳ እንድልሆን አይላ ምንም ነው የሚያም በጣም ነው እንደ ቆየባችሁ። በሽታው ይመቸው። ግን አብይ አሕመድ ጥቁሮቹን ወያኔዎች ሳይሆን ነጮቹንም ወያኔዎች ነው መምቻ አጀንዳ ያሳጣቸው። አንጠባጥብ አንጠባጥብ አንጠባጥብ በመጨረሻ ላይ አምነስቲ ኢንተርናሽናልን የኮሪደር ልማት አጀንዳው እንዲሆንለት አደረገው። ስንት አጀንዳ ነበረው እኮ ስንት አጀንዳ ስንት አጀንዳ አለኝ ብሎ የሚያስብ እኮ መስሪያ ቤት ነበር። ጥርስ ጥርሱ ጥርስ ጥርሱ ጥርስ ጥርሱን አለሁና አብይ አሕመድ ባዶን አስቀሩ። ይመቸው ይመቸው። ሌላ ምንም የምንለው ነገር የለም። ሌላ የምንለው ነገር የለም። ይመቸው ከይመቸው ሌላ ሌላ ወርድ ኬት ይመጣለው። ለዚህ ጨዋታ ኬትም ምንም አይመጣው። ኬትም ምንም አይገኝም። ኬትም ኬትም ኬትም ኬትም እና አምነስቲ ኢንተርናሽናሎች ላይ ምናችሁን ነው የሚያማችሁ ብላችሁ ነው ማለት ያለባችሁ። ሌላ ምንም የምንለው ነገር የለም። እቺ የአምነስቲ ኢንተርናሽናል ጩኸት እምን ድረስ እንደሚሄዱ እምን ድረስ ጣልቃ መግባት እንደሚፈልጉ እምን ድረስ ማልቀስና ማላቀስ እንደሚፈልጉ በቃ ነጮቹ ወያኔዎች አሁን እንትን ይላሉ። እና ነው ምለ አይ አይ ናይንሽን ካየው ካገኘውሽ ቆየው እንትናለ እና ጣም ከባድ ነው። መንስቴዎችን እንትን በሏቸው ነው የምንለው። እንግዲህ በዚህ ስቀን ነው የምናልፈው። ጣልቃ አምነስቲ ኢንተርናሽናሎችን ምናችሁን ነው የሚያማችሁ ብላችሁ ጠይቋችሁ። ምናችሁን ነው የሚያማችሁ? ምን አስባችሁ ነው? ምን ድረስ ልትሄዱ አስባችሁ? የቱ ጋን ጠብቃችሁ? ብለን መጠየቅ ያለብን ጊዜ ላይ የደረስን ነው ይመስለኝ። እንግዲህ እንደዛ ነው። እንግዲህ የሐኪሞቻችንን ወቻችን ጉዳይ በረበርና መንስት ኢንተርናሽናል ላይም ትንሽ ሳቅ ፈገጋ ልንባት መቼስ፣ ስላቅ ነው ዶክሌነት ነው፣ ለቁም ነገር የሚበቃ አይደለም። እንደው እኚህን ዶክሌ ፍጥረታት በደንብ ስቀንባቸው የምናልፈው ሐኪሞቻችን ግን ጥያቄያችሁን ከክብር ዶክተሮች ጥያቄ ለዩት። እኔ ግራ ገባኝ ነው ጥያቄ ዶክተሮች ነው የክብር ዶክተሮች ነው። በጣም በጣም ነው ግራ የገባኝ። እና ለየት ለየት አድርጋችሁ ማየት በጣም ያስፈልጋል። በጣም አስፈላጊ ነው፣ በጣም መለየት የግድ ይላል። እንደዛ ነው ምለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገርም እንደ ልማዷ ታሸንፋለች። ዮሐንስ ኮነርን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ፈጣሪ ኢትዮጵያና ህዝቦችዋን አብዝት ወይ ባርከ። ደግሜ እላለሁ የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ውድ ታዳሚዎቻችን ቸር ቆዩ።